አድኃኖም ምትኩ። እውነት እንደገፁ። ገጽ አንድ የተሸነፈ ሰው ምንም ታሪክ ያለው አይመስላቸውም። ድል ላይ ብቻ ይመስላችኋል? ጣፋጭ የፍቅር ሕይወት ያለው ሰልካካ፣ አይነ ግቡ ፊት ብቻ ነው የሚመስላቸው። ስንት ፉንጋ፣ አይን ውስጥ የማትገባ ጣፋጭ ትዝታ እንዳላት መጠርጠር ለምንድን ነው የሚሳናቸው? ካደኝ ስላቸው በውስጣቸው ድሮም እኮ የሚል መልእክት ፊታቸው ላይ አለው። በተለይ ቁመናውን ሰፊ ደረቱን ፈገግታውን በአካል ወይም በፎቶ የሚያውቁት ሰዎች የሚለኩን በቁመናና በፊታችን ቅርጽ ነው። ፊት፣ ቁመናና ደምግባት ለመተዋወቅ የሚረዳ አይመስላቸውም። ከተዋወቀም በኋላ የጤነኛ ሰው መመዘኛው ማንነት እንደሆነ አይገባቸውም። ለምን ነው የተወዳጀ ነው ልበ ሙሉነትን እኔ እንዳስተማርኩት ብነግረው ማን ያምናል? ወዳጆቻችን ሲቀላቀሉን ደቂቃዎች ሳይቆጠሩ ነው የኔ ምኝታ እየተማጸኑ የሚለፍፉት። ጭንቅላቱን ገንቢ ነገር በየቀን እየመገብ ስራውን ውሎውንና የትምህርት ደረጃውን እኔ ነኝ አስባጠሬ ወደ ስኬት ያንደረደርኩት። ምን ያደርጋል? እኔው ላይ ተንጠልጥሎ ባለ ህልም ካደረግኩት በኋላ ረግጠኝ ህልምን እውን አድርጎ መኖሪያ ትርጉም ከመስጠት በላይ ምን አለ? ድሮ የሚያውቁት ሰዎች እስኪጠፋባቸው ነው ሞገሳም ያደረኩት! ውሸት አይደለም። እሱም ከስሜ በቀር ማንነቴን አድቦል ብለሽ ነው ያበጃጀሽም ይላል። ያቀረቡን ከሩቅ የሚያውቁን እንዴት አድርጋ ብትሰጠው ነው እንደዚህ አይነት መልከ መልካምና ስኬታማ ሰው እዚች አስቀያሚ ጋ የተለጠፈው ይሉት ነበር። ጫጫታው ሲደጋገም ሰማቸው። ሳያማክረኝ የማይራምደው ሳልሰማ የሚያጸድቀው ነገር አልነበረም። እሱ ለእኔ ኃላፊነቴ ነው። እሱ ግን ካደኝ። ዓለም ከጀርባ ላለው እውነት ትኩረት አትሰጥም። የእሱ መብራት ምንጩ እኔ እንደነበርኩ ማን ያውቃል? እሱ ራሱ ብርሃኑ ሲያሸበሽብለት እንዲያበራ የሆንኩለት ዘነጋው። አድናቆት አወቀው፣ የገዘፈ ሲመስለው አነስኩበት። ጭብጨባ አስተውሎቱን የማይነጥቅበት የተባረከ ነው። አስተውሎት የሌለበት ከፍታ የዋሌደር እንጂ ውድቀት መጠናቀቂያው እንደሆነ ነግረው ነበር። ትምክህቱ ሲጎላ አታስፈልግኝም፣ ብቻ ሙሉ ነኝ አይነት እንቅስቃሴ ላይ እንደነበር አስተውያለሁ። አንድ ቀን ከወዳጆቹ ጋር ቢዝነስ ለመስራት ሲንቀሳቀስ ውላ ብጁ አልኩት። ማረሚያው ህግ ላይ ምንጭ ጫት ወይ ዓለም በሎጂክ አትመራም በፍቅር በመግባባት እንጂ አለኝ። እንኳን ቢዝነስ ወዳጅነትም ራሱ ያልተጻፈ ህግ አለው። ሁሉም ግንኙነት እኮ ሳታወራ የምትግባባበት መርሃ አለው በአምናህ ያለው በወንድሜ ነው፣ እሱ ማለት ተብሎ ውል አልባ ቢዝነስ መጨረሻ ካተረፍን የበለጠ ነው። ወይም የሚያከስረን ትኩር ብላይቶኝ አልገባሽም። አልገባሽ አሁን ራሱ አወራሹ ሎጂክ ነው። እግዜር ስላለመኖሩ የአማኝ በጸበል ለዳነ ሰው ቢዘበዝቡለት የሚያምኑ ይመስልሻል? ጸበልተኛው መርቻ እንደበት ባይኖረ እንኳ ዘበዘብሽ እያልከኝ ነው? ደግሞስ ምኑን ከምኑ ለውሰ ሆነው ሰማያዊ ህይወትን ከአለማዊ ስራ ግንኙነት ጋር የዶልከው እንደሱ አላልኩም። በሂደት መለሳለሱን እየተወ ከኔ መቃረን እውቀት አደረገው። ለእርሱ ስል እንደምሞግተው ጸቤቱ ሸፈነበት። ሰው የሚመዘነው በአድራጎቱ ውስጣዊ ፍላጎቱን በመመርመርና በመረዳት አይደለም። የምናደርገውና የምንናገረው በደረቁ ከተተረጎመ ማን ከማን ጋር ይኖራል? ፈርጥም እያለመጣ የሆንኩለትን ዘነጋ። ለስኬቱ የከፈልኩለትን ዋጋ ደበዝዞ እንቅስቃሴውን ይደብቀኝ ጀመር። ውጤቱን ያውም ያሳካውን ነው የሚነግረኝ። ያቀደውን ሳይሆን የወሰነውን ነው የሚያሳውቀኝ። አንድ ቅዳሜ ዕለት ቤት ጅ የተጫዋውተን እየተመካከረን ሳለ ድንገት አንገቴን እየሳመ እያቻኩላ የለበስኩትን ከገላይ ገፍፈው። ወይ ዋትስ ሮንግ ከማለት ውጭ መናገር አልቻልኩም። ከሌላ ቀኑ በተለየ ተዋሰብን። ሴቶች አዲስ ነገር ስለምንወድ ይሁን፣ በተለየ መንገድ እርካታ ስለተሰማኝ ይሁን፣ እንደሚወድን ስለነገረኝ ባልጠበቅኩት መንገድ ስለተኛኝ ይሁን ብቻ ደስ ቢለኝም ውስጤ ትንሽ ጥርጣሬ ተወለደች። የተሰማኝን ደስታ ከጥርጣሬ ጋር ተደባልቆ ምንም ሳልነግረው ግርታ ፊቴ ላይ የታየ ተለያየን። በሂደት ማግኘት ናፈግሽን ማለት ሴት ልጅ ከወንድ ልጅ መስማት የምትፈልገውን መስጠት ነሳኝ። ይጠፋብኛል፣ አያገኘኝም፣ ሲያገኘኝ ያጥላለኛል። ድክመት እንከኔን ያስሳል። ትናንትናን መርሳት የተዋለለትን መዘንጋት የደካማ ባህሪ ነው። ደካማነት ምቹ ስፍራ ሲያገኝና ጊዜ ሲደላደልለት የሚያብብ ደዌ ነው። ከአንደበቱ ቃል ሳያወጣ በሁኔታው ብቻ ባረረኝ ሁኔታ የድርጊቱ ዜማ ነውና ሂጅ ሳይለኝ ሁኔታውን ሰማሁት። እዝታው ይበቃኛል፣ ሄድኩለት። ማርያማዊትን ወዳት ነበር። ሕይወቴ ላይ አሸራዋ ጉልህ ነው። ምን ያላደረገችልኝ ነገር አለ? የከፋኝ እለት፣ ኪሴ ውስጥ ሳንቲም ያልነበረ እለት፣ አላዋቂነት የመሰከረብኝ እለት ልብሴን እንደ ቸሰትኩ ያቃጠረብኝ እለት የተንሻፈፈ ጫማ የተጫማ ውለት አብራይ ነበረች። የደመነብኝ እለት ሁሌ ከጎን ያትለይም ሳንቲም ከኪሴ ሞልቶ ባንኪ ላይ የተቀጠቅ ወቅት አለቃ የሆንኩ እለት በይታይ አሊያም በእውቀት የተጨበጨበልኝ ቀን አብራይ ነበረች። መጽሐፊ ሲታተም ምስጋኔ ለብሳሉች አሰጥቻለሁ። መመረቂያ ጽሁፌ ላይ በጉልህ የእሷ ስም ነው ያለው። እወዳታለሁ ስል ፍቅሬ የሚዳሰስ ነው። ካደኝ ትላለች። ስታገኘኝ ሱሴ እየበላኝ እያደቀቀኝም ነበር። ለራስ ያለኝ ስፍራ እዚህ ግባ የማይባል ነበር። ባንክ ቤት ስሄድ ወረፋ መያዣ መቀመጫ ወንበሩን የማቆሽሽ ያህል ለመቀመጥም የማልመጥ ነበር የሚመስለኝ። ሱሴ ለመጥመጥ አድርጎኝ ነበር። ተስፋ ያልቆረጠብኝ አንድም አልነበረም። ስለ ደቂቃ እና ሰዓት እንጂ ስለ ነገ የማላስብ ነበር። ማራማዊት ነች ቁልቁላይታ። ያነሳችን ግን ከድኳት ታውቃለች። እንደምወዳት ታውቃለች። እንደማከብራት ነው ታውቋለች። ላገኘች ሰው ሁሉ እንደማጣቅሳት ያኔ ገና በንጽ ወዳጅነት ያለን አንስቶ ስትባትልል ነው ውለታዋ ደም ስሬ ውስጥ የሰረጸው ከሁሉ ሰው በተለየ ስለምታይኝ ስለምታዝንልኝ የወዳጅነት ፍቅሯ መላመዳችሁን ሲጨማመር በፍቅር ወደኩ። አንድ ጊዜ አባቴ ታመመብኝ። ለአባቴ ከኔ በቀር ማንም አልነበረውም። ስራ ፈቃድ አላገኝ ስል የአመት ፈቃድ ውስጥ ቀን ከሬታ አባቴን አስታመመችልኝ። ለአባቴ መድኃኒት ለመግዛት ሲወደድባት እሱም የለውም ብላ የአንገት ጌጧን ሸጣ መድኃኒት መግዛቷን ያወቅኩት ወርቅሽ ኬቴደብስ ጠይቃት ላባ በመድኃኒት መግዣ ሳንቲም አልነበረኝ አንተ ደግሞ ወጭ ላይ ስለነበር ግቅ አስጨንቅ ብዬ ነው የሰጥኩት በሚል መልሷ ነበር። ፍቅርን ሳያን ሹካሹክ የሚኖር የተባረከ ነው። ምን ያደርጋል ብላ ነው የሚሆነው። ሌላ ቀን ሰብሰብ ብለን እየጠጣን እራት በልተን እንዳበቃን ጃኬት ቴክስ ውስጥ ገብታ ወጣች። ትንሽ ቆይታ ስልክ ቴክስ ትገባለች አለችኝ። ሳየው ራሷ ናት የላከችው። ጀለሴ ክስ ውስጥ እኮ ብር አለ ክፈል እንጂ ይላል ቢል ሲመጣ ተሻምቺ ከፈል። መክፈል ውስጥ ያለውን ስነ ልቦና ታውቀዋለች። ያለ መክፈል ውስጣዊ ስሜት ይገባት ነው። እንድ ተልቅላት ነው። እኔ ከምከፍል አንተ ክፈል፣ አንተ ስትተልቅ እኔ ተልቃለሁ ብላ ነው። በስንት ጣር እንቅስቃሴ ነይታብኝ ስትጠይቀኝ ነው ፍቅሬን ይገለጥላት። ተንጠራርቶ ማፍቀር ይቻል ይሆናል። ተንጠራርቶ ፍቅር መንገድ ግን ቀላል አይደለም። በጣር ተቅለስልሽ ገለጽኩ። በቀን ብዛት ሽምን ቢም ሳትለኝ ራሳችሁንን ፍቅረኛ ሞች ሆነን አገኘነው። ጥንካሬዋን አጋባችሁብኝ፣ ድክመቴን ተጠግታ አተነነችው። አብረን የማንሞልበት ጊዜ ጠፋ። እኔ ግን በመጨረሻ ካድኳት። ለምን ካድኳት? ማርያማዊት፣ ሴሰኛው ቶማስን፣ በራስ የማይተማመነው ቶማስን ለምጥምጥን ቶማስን ሱሱን አስተታ ልበ ሙሉ አድርጋው ቆፍጥኖ እንኳን የትናንትን ቶማስ ልትረሳው አልቻለችም። የተቀየርኩ ይመስላታል እንጂ እንደተቀየርኩ ተቀየርኩ አልተቀበለችም። ፈርጠም ኮራ ብዬ ሰውራ ትከረማለች እኔ ላይ ፈርጠም የሚል ፊት መሰስ እያለ ራሱን ይገልጣል። የዋለውን ውለታ ፈርጠም ኮራ ብዬ ሰውራ ትከረማለች እኔ ላይ ፈርጠም የሚል ፊት መሰስ እያለ ራሱን ይገልጣል የዋለውን ውለት አልዋሉለት በየሰበብ አስባቡ ማጣቀስ ውለተውን የማኮስ መላቅም ግዙፍ ነው። መልካም አድራጎት የሚገዝፈው መልካም አድራጊ በየሰበቡ ካልፎከረበት ነው። ትላንት ያኮስ ማና ቶማስ ማረማዊት ላይ ተንጠልጥሎ ገዝፏልና ሁሌ ተንጠልጥሎ ይኖራል። ማረማዊት አታከተችን። ከእሷ ውጭም መቆም እንደምችል በርካታ ጊዜ አሳይኋት። ማራማዊት ተማሪዋን ነው የሚመስላት። ስታይን ሰውራት ስንጫወት ማረም ነው የሚታያት። ከእሷ ውጪ ውጤት ተረማምጅ ማሳቃት እንደሚቻለኝ በተደጋጋሚ አሳይቻታለሁ። ፈጥፍታ፣ አጥፍታ ተሳስታ ላሳያት ሞክር እና አልሰማ ስትለኝ ፈርጥ ምስል ማራማየት እኮ ነኝ ስማር እንኳን ቢልኝም አይነት ሽለላት ሽለላለች። የሰው ልጅ ስለሆነለትና ስለአገኘ ሁሉ የሚመሰጥ ፍጥሮ አለመሆን አልገባትም። በየጊዜው never at shanda master አይነት መልእክት ታስተላልፋለች። አንድ ቀንም ስለጉብዝናዋ ስለጥንቅ ስለጠነቀቅባ ተጠራጥሬ አላውቅም። ግን ጎበዝ መሆን ማለት ስህተት አልባነት ነው እንዴ? ዞትር አለቃህ ነኝ፣ የህይወት መስመር ቀያሽና አዳሽ ነኝ ከሚል ሰው ጋር መሆን ከበደኝ። ለማስተካከል ንግግር ሲጀምር ትናንትን ረስተሃል፣ ትናንትን ዞር ብለው ያላዩ ሰዎች ወሬ ልብህን አጠገበ ትለኛለች። አታከተችም ታገኛት። ለፈተና የተዘጋጀ ኤክስ እንዳይገባበት የሚጠነቅቅ ተማሪ አይነት ስሜት ይሰማኛል። የተሰማኝን ነገር ላለማስተያየት ሞከርኩ፣ ግን አልቻልኩም። በተለያየ ጊዜ ስሜቴን ፍቅርንም ጭቅጭቅንም ተገናድርጌ ያብራራው ለአስረዳት ሞከርኩ። የበላይነት ስሜት ውስጥ የተወሸቀ የበታችነት ስሜት አቆጥቁጦባታል ወይ? እንደሷ ሰው መቀየር አልችልም አለም። እሷ እንደኔ ለመቀየር ዝግጁ አይደለችም። ብቻ ብሪያት መሆን ሲያታክተኝ መታቀቴ ከአቅሜ በላይ ሲሆን ተውኳት። እሷ ክህደት አለችው። ድሮስ በዳይ የሚለው ያጣል። ላገኘ ሁሉ ፍሬ ከርስኪ እንደሚዘበዝብ ነግረውኛል። ልቦ የሸፈተን ሰውን ልቡ የሸፈተን ሰውን ልብ ማሸነፍ ግዙፍ ድንጋይ ዳገት ላይ ይዞ ለመውጣት መሞከረን ያክላል። ቶማስ ሳጠፋ ሳስቀይመው ወይም ሳናደደው ስለማስተካከል እያሰብ አይደለም የሚሞክተኝ። እንዴት ልለያት እያለ መለያያ መንገድ እያነፈነፈ ነበር። ጭንቅላቱ ከሃዲ ውለታ ቢስ እንዳይለው ጣፋጭ መለያያ ምክንያት እያከማቸው ነው ከንገይ የነበረው። ከበደሉ በጣም እንደው በጣም ያመምኝ እንደሚያዝንልኝ መዘብዘቡ ነው ያደረገውን እያወቀን በዳይ አዛይ መስሎ ሲጎዘጎዝ ሳይሰቀጥጠው መስማት የሚቻሉ ምን አይነት ጆሮ ነው? ዓላማቸውን ያጎደፉት እየበደሉን ደግሞ መተው ለበደላቸው ከአራምባና ቆቡ ምክንያት እየደረቱ የሚደረድሩ ተጠቅመው ሳለ እየተጎዱ ሙሾ የሚያወርዱ ተርመስማሽ ነፍሶች ናቸው። ደግሞ የበደሉትን ስለሚያብለሰልሱ ደግሞ የበደሉትን ስለሚያብለሰልሱላት በደላቸውን ማብዘዣ አሳማኝ የምትመስል ነገር አያጡም። ትናንት እኮ ሰዎች አብሮም ሲሆን ለሱሱ ሳንቲም እየለመነኝ እንጂ የልብ ወዳጅ አይመስላቸውም ነበር። ትናንት ከእሱ ጋር ሲሆን የሚያየኝ ስንት ሰው አዝኖ አይመጥንሽም እያለ መክሮኛል። ሀሳባቸውን የጫጫታ ያክል እንኳን ቦታ አልሰጠውትም ነበር። እሱ ግን ካደኝ። አታጥለው ሲያዋሩት ሲቀልዱበትና ሲያሳንሱት ከስንቱ ጋር ተሟገቱ ከስንቱ ተጣላው። ጭሎ አድርገው ትኩዮቹ ሲልኩት ተናናሾቹ ሲያሳንሱት ስንት ቀን ስንት ቀን ቀን አንድ ልጅ ባተልኩ? ወደ በጎ መለወጥ ብዙ ጠመዝማዛ መንገድ አለው። አንድ የመበላሸት ቀላል አይደለም። እሱን ለመለወጥ ስንት መጽሐፍ አነበብኩ፣ ስንት ስልጠና አስገባሁት። እሱን ለመቀየር ስንት ቀፋፊ ስፍራዎች አልኩ። ከማይረባ ሰው ጋር ሆንሽ በሚል ቤተሰቦች መከሩን፣ ጨቀጨቁን፣ ተጣሉ። እኔ ግን ተጋፈጥኩ እሱ ካደኘ እንጂ እሱ ሳሸንፎት ምን ያልሸጠብኝ ነገር ነበር ከቤተሰቦቹ የተቀበልኳቸው ስጦታዎች እጄ ለመቻሉና መቀየሩ መቀይሩ ስጦታ ይሆናል ብዬ ነበር የታገስኩት። ለምፈልገው ነገር ዋጋ ካልከፈልን የምፈልገውን ነገር መቼ እናገኛለን? እሱ ግን ካደኝ ተነጫናጭ ግትርነሽ ይለኛል። ነገር ግን ያን የንጽ ወዳጆች ሳለን ጭምር አስቸጋሪነትሽ ለታገሰሽ ደቂቃዎች እንኳን አይከርምም ይለኛል። ለትላንታ ሚን ያለው ማንነቴን ዛሬ ጎረበጠኝ አለ። ይህን ማንነቴን እያወቀና እያየኩ ነው ከመጠንኩሽ ፍቅረኛ ካልሆነን ያለኝ ዛሬ ከስሱ ሲላቀቅ ሲያምርበት ጥሩ ደሞዝ ሲያገኝ አለቃ ሲሆን ትላንት በለከመበት ወራት የተቀበለው ማንነት ኮሰኮሰው። ህሊናው ሲጠይቀው ሲሞግተው ያሳለፍናቸውን ጥልፍልፍ መንገዶች ለማያውቁ ለማይሞግቱ ሰዎች ጥሩ ሰው ነች እንካድኳት ብሎ ጆሮ ሲሰጡት ኃጢአቴን አቅስፎና አለስልሶ ያትታል። የውስጥ እውነት በጭብጨባ ሆነ በእርግማን ብዛት የሚዘነት መስሎት ኢየሱስን የከሰሱትና የሰቀሉት እኮ ያልደረሰባቸውና የፈወሳቸው ናቸው። ሰቃይና ከሳሾቹ ሲጠየቁ የሚሉት መቻጡ። እሱ ግን ትዝታችን ይበቃኛል ያልኩትን አለምን